እኛ ሰፈር ፊታውራሪ መሸሻ የሉም። ቄስ መጎሴዎች ምን ያደርጋሉ ነው? ቄስ መጎሴ ፊታውራሪ መሸሻ በሌሉበት ሕልውና እንደሌላቸው ስለሚታወቅ ባይሆን እኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ፣ በየት በኩል ነው ቄስ መጎሴዎች እኛ ሰፈር የሚታዩት? ምክንያቱም እኛ ትናንትና ናፋቂዎች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 ሁለት ሶስት ቀን ብቻ በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት፣ ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም?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 ማረም አለብን። ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛውም መመዘኛ ከያደግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይህን ለእናንተ መንገድ ለቀባሪ ማርዳት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ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 መለወስ ለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከእርሶ እና ከመሰሎቹ እንጠብቃለን ለማለት ነው።